ሰላም እንዴት ናችሁ? ዛሬ ደግሞ ማሳያችሁ ይሄ በለ ነው። ቃላት መሰረትላችሁ ባለፈው የመሰረትኩላችሁ እንግዲህ በሀ ነው ሰው። ዛሬ ደግሞ በለ ምን እንደሚመስል ቃላቶች መሰረትላችኋሉ። በለ ስላችሁ በእያንዳንዱ ቃላት ነው። አሁን 33 የአማርኛ ፊደሎች አሉ። ከእነሱ ውስጥ በሀ መስርች የላችኋለው ቃላት ከሀ እስከ መጨረሻ እስከ ሆ ባሉት ፊደላቶች ማለት። ዛሬ ደግሞ በለ ፊደላቶች መሰረትላችኋለሁ። ሰው በጥሞና ተከታተሉ። በደንብ ነው ማስረዳችሁ። ኦንላይን መማር የምትፈልጉ ደግሞ በዚህ በተቀመጠው ስልክ ቁጥሬ እየገባችሁ ዋትሳፕ፣ ቴሌግራም፣ ኢሞ ለሶስት ወር የሚቆይ አሁን ረመዳን ነው እየመጣችሁ መመዝገብ ትችላላችሁ። ረመዳን እስከሚያልቅ ድረስ መጥቶ የተመዘገበ ቅናሽ ይኖረዋል። ቅናሽ ይኖረዋል ስላችሁ ክፍያው ማለት ነው። ክፍያ አለው ክፍያ ይኖረዋል። ቅናሽ አለ። እንደ ሌላው ከሌላው ተማ ትምህርት ይቀንሳል። በግሩፕ የሚማር ለገለ ይማል። ዛሬ ወደ ለ ፊደል አስገባችኋለሁ። ሶ ለምን ጻፉ? ለ ለሆና አንደኛ ፊደል ነው። አንደኛ ፊደል ይሄ በጀመረው ለ ሁለተኛው ፊደል ሁለተኛው የለ ፊደል ሉ ለነስፋላችሁ። ከዛ ጎኑ ላይ ቀጥያ ሶስተኛ ፊደል የለ ፊደል ምን አላት? ከላይ የሚለየው እግሩ ሸፋፋ ነው። አራተኛ ፊደል አራተኛ ፊደል ላ ላ አራተኛ ፊደል ላ። አምስተኛ ፊደል ሌ

ሊ ሉ ለ ለ አለ። ይህ ለ ነው እንዳትረሱት። በቀን አንዳንድ ፊደል ከቻላችሁ በወር ውስጥ ወይም በሰላሳ ቀን ውስጥ ትጨርሳላችሁ። ግን ይህን እምላችሁ፣ በሰላሳ ቀን ውስጥ ፊደል በሳምንት ውስጥ ትችላለህ። ቀላሉ ዋናው አቴንሽን መስጠት ስታስቡት፣ በቀን አንዳንድ ሰዓት መማር ማለት በጣም ትልቅ። አሁን ደግሞ እያየዋችሁ ነው። ኑ ወደ እኔ ለምሳሌ ሌላ ቪዲዮ መጣው ልጆች እያዩ ሲቀረዳችሁ ነው። እሺ፣ ከዛ ለንታ በለ። እስኪ ቃላት መስረት፣ እስኪ ነገሩ ለ ማና ለ በለ ለማ፣ ለማ። ይሄው ማ መንጽፍ አለው። ለማ ሌላስ? ለገሰ ለገሰ ለገሰ ባለ ሶስት ቃል ነው። ከዛስ ሌላስ ለ ለጋ ለ ጋ ሶስት ቃል ከመሰረት ካላችሁ በቂ ነው። ከዛ ማለት መሰረት አላችሁ ለማ ለገሰ ለጋ። ዋናውን እናንተ ማወቅ ያለባችሁ ችለን ከዛ ሉ ሉ ማን አለ ሉላ ሉላ እስቲ ቀይ እስኪ ብርቱ ካለን በግል ልጻፍ ላችሁ። እስኪ ብርቱ ገዛ ናችሁ። ሉላ እሺ። ሉ ሉ ሉ ማለት እንችላለን። ዝም ብላችሁ እናንተ ለማወቅ ስለሆነ ሉሉ ይሄንኛው ማርከር አሉ ሉሉ ሉሲ ይህንኛው ማከራ አልኳል ሉሲ። ትገዛላችሁ ሉሲ ሉሲ። ሲ ነው የምትቀር ትችላላችሁ። እቺ ነው ሁለት ሳለ አንደኛው መጠቀም ትችላላችሁ። ሉሲ አሁን የምነግራችሁ ነገር ግን እንደዚህ ማስተምራችሁ በዚህ በኮምፒውተር ማስተምራችኋል በዚህ ሞር ይገባችኋል በዚህኛው ሉሲ ከዛ ሊ በሊ በሶስተኛ ሊሊ ሊሊ ማለት እችላለሁ። ሊሊ እሺ፣ ሊግ ሊግ ማለት እግር ኳስ ማለት ነው። ሊግ ሊ ብዙ ቃላት አገኙ። ሊጥ እናንተ ለምሳሌ ልታገኙ ትችላላችሁ። ሶች ሊ መጠቀም ትችላላችሁ። ሊ ያ በላን መስለ

ሁሉም እግራቸው ከስተቀኝ በኩል ከስተቀኝ በኩል ረጅም ሶስተኛ ፊደሎች እግራቸው ሸፋፋል። አራተኛ ፊደሎች ሁለተኛ ፊደሎች ጎናቸው ላይ ቀለበታ አለ። የመጀመሪያ የለው። አምስተኛ ፊደሎች ሁሉም ቀለበት አላቸው። ሰላሳ ሶስቱም ያማረኛ እስከዛሬ በጣም ብዙ ቪዲዮ ሰርቼላቸዋል። ይህን ከሄድን ስንተኛ ፊደል ላይ እንሄዳለን? አሁን አምስተኛ ፊደል። አምስተኛ ፊደል ማለች ለ ሉ ሊ ላ ሌ ሌ ነች። ሌ ስንል ሌባ፣ ለምሳሌ ሌባ ነው ስሙ። ሌባ፣ ሌላ ማለት ትችላላችሁ። ሌላ፣ ሌላ፣ ሌላስ፣ ሌላማ፣ ሌላ ነው ብዙ ማለት መመስረት ትችላላችሁ። ያለኝን ነው ሌባ፣ ሌላ፣ እናንተ ሊኖሯችሁ ይችላል። በዚች

ሎጋ ሎ ሎሚ ሎጋ ሎድ ሎድ ማለት ክብደት ማለት ነው። እንግሊዝኛው እያስጠኳችሁ እንዲገባችሁ ነው። ሎድ እንዳይረሳችሁ ነው። ሎ ምንድን ነው? ቀለበት ጎኑ ላይ ነው ቀለበት ያለው ሶ። በአጠቃላይ የለ ቤተሰቦች ስንት ናቸው? ሰባት ሰባት ሌሎች አሉ እስከ ራሱ አንደኛው ለ ነው። ሁለተኛው ሉ ሊ ላ ሌ ል ሎ ሎ ል ሌ ላ ሊ ሉ ለ ሶ መቼም ይገባችኋል ብዬ አስባለሁ። ለን መቼም እኔ ጋር ስትመጡ ደግሞ በደንብ ነው እንዲገባቸው ጌጠኛ ሆኔ ማለት ነው። ሌላ ስኪቱ ይለኝ ምን አለኛ እንድማርካ ይሄው ያለ ይህ ያለ መጨረሻው መውለት እነህም በደንብ አንባችሁ ጽፋችሁ ቴሌግራም ሩፕ ላይ ትልግልኛላ። አዲስ ተማሪ ሆናችሁ ቴሌግራም ሩ ፕሮፋይልን ስትጫኑት ሲ ፕሮፋል ቴሌግራም አካንት አለ እ ላይ ታገኙታላችሁ። የገባችሁ መመዝገብ ትችላላችሁ። በግብ የምትማሩ ቅናሽ አደርጋለሁ። በግል የምትማሩ ቅናሽ ግን። ረመዳን እስከሚያቅ ድረስ ነው የምትመዘገቡት። ከረመዳን በኋላ የምትጀምሩ ግሩፕ ማታ ላይ ነው የምትማሩት። በግል ሲሆን ደግሞ ጠዋት፣ ቀን። ለምሳሌ ግን ጠዋት የሚማቻቸው ልጆች ግሩፕ ካርድ ከተገኘ በግሩፕ ትማራላችሁ። ብዙ ጊዜ የማረጋግጥላቸው ምንድነው ይሄ ከገንዘብ ማጭበርበር ጋር ምናምን፣ እኔም ያጋጠሚ ነገር ያጋጨኝ ነገር ስላለ ነው እና በዚህ በኩል ምንም እንትን እንዳይገባችሁ፣ ስጋት እንዳይገባችሁ። ግን አንዳንድ ልጆች በጣም ስጋት ውስጥ ትገባላችሁ፣ ምናምን። በእኔ በኩል ምንም አትጨናነቁ። ቴሌግራም ግሩፕ አስገባችኋለሁ። ምንም የሚያስጨንቃችሁ ነገር የለም። ሰው ይመቻችሁ። ባይ ባይ ባይ።